ሰላም ጤና ይስጥልን ተመልካቾቻችን፣ እንደምንቆያቸውን ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን በዚህ ሰዓት ዘውትር ወደ እናንተ የሚደርሰው ሀሳብ ላይ ተጀምሯል። ከመሸጋገሪያ በኋላ ስንመለስ ወደ ጉዳዮቻችን እንገባለን። ዛሬ ሀሳብ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሳምንቱ መጨረሻ ቀናት በምስራቁ የአማራ ክልል ክፍል ጉብኝት አድርገዋል። የአገሪቱ ቁንጮ ባለስልጣናት በተናጥልም ሆነ በጋራ በተዘዋወሩባቸው አካባቢዎች የተለያዩ ልማት ስራዎችን ተመልክተዋል። የዚህ ምልከታቸው አንድምታ ምንድን ነው ስንል እንመለከተዋለን። የፌዴራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም የቀድሞ ህወሀት እንቅፋት ሆኖብናል ሲሉ የሽረንድ ስላሴ ተፈናቃዮች ለኢትዮጵያ ዜና አገልግሎት ቅሬታ አቅርበዋል። ይህንን መነሻ በማድረግ ህወሀት ህልውናውን ከተፈናቃዮች መመለስ ጋር ያስተሳሰረው ለምንድን ነው ስንል በሁለተኛ ጉዳያችን እንመለከተዋለን። በመጨረሻም ከውጭ የምንመለከተው የአውሮፓ ህብረት ከቅርብ ጊዜ ወዲህ ስደተኛን የሚጠየፍ እና ጠንካራ ፖሊሲን እየተከተለ ይገኛል። ህብረቱ ስደተኝነትን ከሽብርተኝነትና ስራ አጥነት ቁጥር ጭማሪ ጋርም ጭምር እያገናኘው ቁልፍ የደህንነት ስጋትም አድርጎ እየተመለከተው ይገኛል። ይህ ለምን ሆነ ስንል እንፈትሻለን። ተመልሰናሉ ተመልካቾቻችን፣ ቀደም ሲል ያስተዋወቅናቸውን ጉዳዮች ተራ በተራ እያፍታታን ቆይታ እናደርጋለን። ለዚህ ደግሞ እዚህ ባልደረቦች ሀሳብና እይታዎቻቸውን እያጋሩን ለቀጣይ ደቂቃዎች አብረውኝ ቆይታ ያደርጋሉ። በዚህ በኩል ለይኩን አለም እንደዚሁም ደግሞ ብርስ ተሰማ አሉ እንኳን እንደናምጣቸው እኔም በረከት ተካልኝ ውይይቱን እየመሩ አብራቸሁ ቆይታ አድርጋለሁኝ። በድጋሚ ውድ ተመልካቾቻችን አብራችሁን ተሆኑ ዘንድ በአክብሮ ትጋብዛሉ። በቀዳሚነት የምንመለከተው ጉዳይ ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ እና እንዲሁም ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በ አማራ ክልል በተለይ ደግሞ በምስራቁ የአማራ ክልል ክፍል ጉብኝት አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በከሚሴ እንደዚሁ ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ በኮምቦልቻና ደሴ ከተማዎች የተለያዩ የልማት ስራዎችን ጎብኝተዋል፣ አስመርቀዋል፣ ወደ ስራም ጭምር አስገብተዋል እና ይህን የተመለከተ ጉዳይ ነው የምናነሳው። እንደው በቀዳሚነት ብናነሳው፣ ላይኩን በተለይ በእነዚህ የሳምንቱ መጨረሻ ቀናት በሀገሪቱ ከፍተኛ አመራሮች የተደረገው የአማራ ክልል ምስራቁ ክፍል ጉብኝት ምንድነው የሚነግረን? እንደ እሱን ጠቅለል ያለ አንድም ተሆን አንስተን ብንጀምር እሺ። አመሰግናለሁ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ምክትል ጠቅላይ ሚኒስትሩ በዚሁ በወሎ አካባቢ ባሉ ምስራቃዊ የአማራ ክፍል ጉብኝቶችን አድርገዋል። በኬሚሴ በሀይቅ ትምህርት ቤት የገበታለው ትውልድን ፕሮጀክት በዛው በሀይቅ በደሴ የእናቶች መጋገሪያ እና መሰል ፕሮጀክቶች በደሴ በሀይቅና በኮምቦልቻ ናቸው የተመረቁት። በአጠቃላይ ሁለት መልክ ያላቸው ናቸው። የመጀመሪያው ልማትን እና ፕሮጀክቶችን አፈጻጸም መከታተል እና መሰል ጉዳዮች የታዩባቸው ናቸው። ስለዚህ ልማት አንዱ ጎን ነው። ሁለተኛው ደግሞ ሰው ተኮር ተግባራት ናቸው። ስለዚህ የጠቅላይ ሚኒስትሩም የምክትል ጠቅላይ ሚኒስትሩም ጉዞ ባለፉት ዓመታት እንደሆነ ሁሉ ልማትን ተከታትሎ የደረሰ ማለት ከዛ ባለፈ ደግሞ ልማት ደግሞ ካደገ በኋላ ሁሉንም አቃፊ የሆነ ልማት ለማስፈጸም ደግሞ የሰው ተኮር ተግባራትን ደግሞ የተመለከቱ ጉዳዮች ናቸው በጉብኝቶቹ የታዩት። በዚህ ሂደት ውስጥ የተጎበኙት አብዛኞቹ በፕሮጀክት ክትትል ጥሩ ደረጃ ላይ እየደረሱና ሁሉም ደግሞ በየራሳቸው የራሳቸው መልክ ያላቸው ናቸው። እኔ በተገኘባቸው እሱን ላነሳል ነበር። እኔም እንዳውም አንተም በአካል ተገኝተ ፕሮጀክቶቹን የመመልከት ከህዝቡ ጋራም የመገናኘት እድል ነበረህና የራሴን መልከታ በዚያው ብትጨምረው። በተገኘንባቸው የተወሰኑ አካባቢዎችን ለማንሳት ያክል ለምሳሌ በደሴ የተመለከት ናቸው የእናቶች እንጀራ መጋገሪያ፣ የገበያ ማረጋገያ ቦታዎች እና የመሰብ የአንድ ማዕከል አገልግሎት ነው። እነዚህ ምንድን ናቸው? የመጀመሪያው ጉዳይ የእናቶች የእንጀራ መጋገሪያ በአካባቢው ላለው እጥረት ላለባቸው የማዳረስ ተልዕኮ ያለው እና ደግሞ በግልባጭ ደግሞ ስራ እድል ፈጥራ ነው። ሌላው ገበያ ማረጋጋት ነው። ለምሳሌ ከተሞች አካባቢ ስንት በተለያየ አቅጣጫ የተለያየ የጤፍ ዋጋ ሊኖር ይችላል። እኛ በተገኘንባቸው በዛው በደሴ ግን 9800 ብር ጤፍ፣ ነጭ ጤፍ ሲሸጥ ተመልክተናል። ስለዚህ እነዚህ እነዚህ ገበያውን በመካከል ያለውን ሰንሰለት በማሳጠር ገበያውን ማሳደግ ምርቱንና ገዢዎችን ማቀራረብ የሚል ነው። እነዚህ ሁኔታዎች ናቸው። ግን አለፍ ሲል ምንድን ነው ትርጉሙ? የእነዚህ ስራዎች ትርጉም ምንድን ነው? የመጀመሪያው ልማትን እንደ መልካም አስተዳደርን በመውሰብ የአንድ ማዕከል አገልግሎት ባሉ ላለፉ ዓመታት የነበሩ ችግሮችን ፈቶ ወደፊት መራመድ ነው። ስለዚህ መልካም አስተዳደር ማስፈን አንዱ ጎን ነው። ከዛ ባለፈ ግን ሁሉንም ያቀፈ ልማት ወደፊት ማራመድ የሚለው ነው። ለምሳሌ ሀገር ብታድግ ሀገር የቱንም ያክል ብትሆን የማህበራዊ ፍትህ ያልተረጋገጠበት እድገት መጨረሻው ጥሩ ሊሆን አይችልም። ለምሳሌ እዚህ ላይ አንድ መጽሐፍ ሁሌም በዚህ ዘርፍ ከተጻፉት መካከል የአማርቲያሰን የደቨሎፕመንት አዝ ፍሪደም የሚል መጽሐፍ አለ። እሳቤው ምንድን ነው? በተመጣጠነ እድገት ውስጥ እድገት ሲኖር ሁሉንም ተጠቃሚ እንዴት ማድረግ ይቻላል? በሱ ጥቅስ መሰረት ምንድን ነው የሚለው ኢኮኖሚክ ግራውዝ ኢዝ ናት ሚንስቱ ንን ንዲ ስለዚህ እድገቱ የመጨረሻ ግብ አይደለም። ሁሉን አቅፎ ሁሉንም ደግሞ ሁሉንም ማረጋገጥ ተገቢ ነው። እዚህ ላይ የምንመለከታቸው እዛው በምርቃቶቹ በጉብኝቶቹ የተመለከትናቸው ለዚህ ማስረጃ ናቸው። ለምሳሌ በኮምቦልቻ የተመለከት ነው ለአቅመ ደካሞች ቤት መስጠት ነው። እዛ ውስጥ አሳዛኝ ታሪክ ያላቸው አሉ። ለምሳሌ አንደኛው ያገኘነው ሰው በፖሊስነት ተግባር ተሰማርቶ ወንጀለኛ ለመያዝ በሚያደርገው ጥረት አካሉ የተጎዳ ነው እና በጣም ከባድ ሁኔታ ውስጥ የነበረ ነው። አሁን ኢትዮጵያ አደገስ ሲባል ይሄን ሰው የማያካትት ከሆነ ልማቱ ሙሉ አይሆንም ማለት ነው ስለዚህ እነዚህን ሁሉ ያካትቱ የልማት ስራዎች ናቸው ከዛ ባለፈ ደግሞ ኢትዮጵያ እየሰራች ያለችው የአጀንዳ 2063 እና ትልልቅ ግቦች አሉ እነዚህን ሁሉ ታሳቢ ያደርግ ምክንያቱም አጀንዳ 2063 የተፋጠነ ልማት ለሁሉም ለአፍሪካውያን እና ደግሞ በየሀገራቱ ላለው ነው እና እነዚህም ሁሉ አስፍተን ስናየው እስከ አፍሪካ አጀንዳ 263 እና እስከ ዓለም አቀፍ የልማት ክቦች የሚሄድ በውስጥ ደግሞ አስተዳድራዊና ሁሉንም ያቀፍ ልማት ከማረጋገጥ አንጻር የሚመነዝር ነው። መልካም ውብሪስታንች ነኝ። በተለይ ሌኩን በተወሰነ መልኩ ለማንሳት ሞክረዋል። ግን በተለይ ይሄ እንደ ሀገር ፍትሐዊ የልማት ተደራሽነትን ከማስፋት አንጻር፣ ሁሉንም አካባቢ ተጠቃሚነትን ከማረጋገጥ አንጻር በክልሉ የተጎበኙትና ና ወደ ስራ እንዲገቡ የተደረጉት እነዚህ ፕሮጀክቶች ምን ያሳዩናል እንደ ሱም ብንመለከት የመጀመሪያው ነገር እንግዲህ በሀገር አቀፍ ደረጃ የተለያዩ የልማት ስራዎች እየተደረጉ መሆናቸው ይታወቃል። ፍትሐዊነቱንም ከጂኦግራፊም ከህዝቦችም አጠቃላይ ተደራሽነቱን ለማስፋት የሚደረገው ጥረት አለ። በዛ ጥረት ውስጥ ደግሞ ፈተናዎቹን ማየት የምንችላቸው ናቸው። ምክንያቱም ለምሳሌ አማራ ክልል ላይ የሚደረግ የልማት ስራን ስናይ አማራ ክልል ካለፉት ሁለት ዓመታት ወደዚህ ያለበት ሁኔታ ይታወቃል። በእርግጥ የክልሉን ማህበራዊ ትስስሮች ጭምር ከግምት ባላስገባ ሁኔታ አስተዳደራዊ መዋቅሮችን የማፈራረስ እንደዚሁም ደግሞ አጠቃላይ የክልሉን ሰላማዊ ሁኔታ ወዳልሆነ አቅጣጫ ለመምራት የተደረጉ ሙከራዎች ነበሩ። እነሱ በአጠቃላይ በክልሉ ሕዝብና መንግሥት እንደዚሁም በፌዴራል የጸጥታ ተቋማት በፍጥነት በተደረገ ርብርብ አንጻራዊ ሰላም እንዲመጣ የተደረገበትን ሁኔታ እናስታውሳለን። ከዛ አንጻራዊ ሰላም መምጣት በኋላ ነው እንግዲህ እነዚህ የልማት ስራዎች እየተሰሩ ያሉት፣ ለማስፋት እየተደረገ ያለው ጥረት፣ ችግሮች ባሉበት ሁኔታ፣ ፈተናዎች ባሉበት ሁኔታ እንደ ሀገር የተያዘውን ሰው ተኮር የሚባለውን አጠቃላይ እንግዲህ ሀገሪቱን የሚያስተዳድረውም ገዢ ፓርቲ በብዛት ፍኖቶቹ ላይ በቅዶቹ ላይ የሚያነሳቸው ሀሳቦች እንደሆኑ እነዚህን እናውቃለን። ሰው ተኮር የሚባሉ የልማት ፕሮጀክቶችን ማስፋት፣ ከዛም ደግሞ አጠቃላይ የዜጎችን ተጠቃሚነት፣ ኢኮኖሚያዊ ተጠቃሚነት፣ ማህበራዊ ተጠቃሚነት እንደዚሁም ደግሞ ፖለቲካዊ ተጠቃሚነትም ከዚሁ ጋር የሚያያዝ ስለሆነ ያንን የማረጋገጥ ስራዎች ነው የምናይባቸው። ስለዚህ በፈተናዎች ውስጥ የሚሰራ መሆኑ ሰው ተኮርነትን በፈተናዎች ውስጥ የሰላም ሁኔታ ለልማት ስራዎች መሰረት መሆኑ ይታወቃል። እነዚህ የሰላም ሁኔታዎች ተስተጓጉለው ባሉበት ያ የሰላም ሁኔታ ደግሞ ከፍተኛ የሚባሉ ማህበራዊ ጫናዎችን ባስከተለበት እና እናውቃለን በክልሉ የመሰረተ ልማት አገልግሎቶች ተደራሽነት በዚሁ የሰላም እጦት ምክንያት ምን ያህል ተስተጓጉለው እንደነበረ፣ የትምህርት ቤቶች ልጆች አሁንም ወደ ትምህርት ቤት የማይሄዱባቸው ከፍተኛ የሚባሉ የሰላም ችግሮች እነዚህ ሁሉ ባሉበት ግን አሁንም እሳቢው በጣም ትልቅ ነው። በርካታ የአፍሪካ ሀገራት በጦርነት ይፈተናሉ። በርስ በርስ ግጭቶች ይፈተናሉ። ሀገር ያላትን አቅም ይዘው ገደል የሚገቡበት አጋጣሚ ነው፣ እነዚህ ጦርነቶች በአብዛኞቹ ሀገራት እድል ከፍተው የምናያቸው። በኢትዮጵያ አሁን ያለው የትኛውም አይነት ከፈተና የጸዳ ጊዜ ላይኖር ይችላል፣ ግን አሻጋሪ የሆኑ እቅዶችን ማየትና በፈተና ውስጥም በመጽናት እነዚህ አይነት የዜጎችን ተጠቃሚነት የሚያረጋግጡ አይነት የልማት ስራዎች ላይ አዚፍ ምንም የሌለ በሚመስል ሁኔታ እንኳን የሚሰሩ ስራዎች ናቸውና ይሄ በጣም ትልቁ መነሻ ይመስለኛል። ያ በክልሉ በተለይ ስፔሲፊካሊ አሁን የክልሉን ጉዳይ ስለሆነ እያነሳን ያለነው የክልሉ ዜጎች የክልሉ ነዋሪዎች ለሰላም ያላቸውን ወገኝተኝነት በማሳየታቸው ከመንግስት ከሚያስባቸው የልማት ሀሳቦች ጋር ይሄ ጉዳይ መናበቡ ነው አሁን የምናያቸውን የልማት ስራዎች ወደ መሬት እንዲመጡ እያስቻለው። የኮሪደር ልማትን ማየት እንችላለን። የኮሪደር ልማት በርካታ በሚባሉ የአማራ ክልል ከተሞች አሁን ላይ በስፋት እየተከወነና ተጠናቀውም ወደ ስራ የገቡትን ማየት የምንችላቸው ናቸው። ይሄ እርስ በርስ የከተሞችን እድገት፣ የንግድና ኢንቨስትመንት እንቅስቃሴዎች እንደዚሁም ደግሞ ማህበራዊ ትስስሮችንም በዛው ልክ እያበረታታ የሚመጣ ስራ ስለሆነ በሰላም እጦት ውስጥ የነበረውን የክልሉን ሁኔታ ወደ የት አይነት ከአንጻራዊ ሰላም ጋር ወደ ልማት ሁኔታዎች የቀየረበትን እናያለን። እንደዚሁም ደግሞ የቱሪዝም እንቅስቃሴው ሌላው ነው። ቱሪዝም በሀገር አቀፍ ደረጃ እያየ ነው ያለ ነው የመጡ ውጤቶችን ለማንሳት ያህል ነው የሚደረግ እንቅስቃሴ ነው። ሀገር አቀፍ እንቅስቃሴ ነው የቱሪዝሙ አማራ ክልል ደግሞ በቱሪዝም ከፍተኛ የሚባል ፖቴንሻል ካለው የሀገራችን አካባቢ መሆኑ ይታወቃልና በዛ ያሉትን የቱሪዝም አቅሞች አዳዲሶቹን የመለየት እነሱን የማልማት ለቱሪስቶች ምቹ ከባቢን የመፍጠር እንደዚሁም ደግሞ የነበሩትን በማደስ ጭምር በቅርቡ ጎንደር ላይ ያየነው ስራ ለዚህ ዋቢ አድርገን የምንጠቅሰው ነው። እንደዚህ አይነት ስራዎች ከፍተኛ የሚባል ኢኮኖሚያዊ መነቃቃትን በክልሉ እየፈጠረ ተስፋን የፈነጠቁ አይነት ስራዎች ናቸው። ይሄም ቅድም እንዳነሳ ነው የክልሉ እርሰ መስተዳደር አይቲንክ የደሴው የመሶብ አንድ ማዕከል አገልግሎት ምረቃ ላይ ይመስለኛል ሲያነሱ ወደ ስራ የገባበት አጋጣሚ ላይ ወደፊትም ያሉትንም እቅዶችንም እንደዚሁ ሲያነሱ ነበረ። በዚሁ ሴክተር እንኳን እንግዲህ ምን ያህል ማህበራዊ ግልጋሎቶችን የነበሩበትን ችግሮች በመፍታት ዜጎች ላይ የነበረ የመልካም አስተዳደር ቅሬታን በመፍታት ትል ትልቅ አላማ ተይዞበት የሚሰራ ስራዎችን የሚያቀላጥፍ ጉዳይ መሆኑን እናውቃለን። የመሶብያ አንድ ማዕከል አገልግሎትና በደሴ የተጀመረውን በሌሎችም ከተሞች አምስት ያህል ከተሞችን ሲዘረዝሩ ነበር የማስፋት ። ስለዚህ ያሉ ስራዎችን ማጠናክሮ የመቀጠል አቅሙንም ነው ክልሉ እያሳየ ያለው። በርካታ ናቸው፣ በመሰረተ ልማት፣ በመንገድ፣ በማህበራዊ ጉዳዮች አቅርቦት ላይ ያሉት ብዙ ስራዎችም እየተሰሩ ለአገልግሎትም ክፍት እየሆኑ ነው። አጠቃላይ የ25 አመት አሻጋሪ እቅድን ይዤ ነው እየሰራው ያለውት ይላል ክልሉ። ከዛ ውስጥ የአምስት አመት ስትራቴጂክ እቅድ ይዞም እየተንቀሳቀሰ መሆኑን ይገልጻልና በሰላም እጦት ሁኔታ ውስጥ

አሻጋሪ የሚባሉ የልማት እቅዶችን እነዛ ደግሞ ዜጎችን ሰዎችን ማዕከል ያደረጉ ማየትና በዛም ደግሞ ውጤቶችን ማግኘት የተቻለበትን አንድምታ ነው። ከነዚህ ከሰሞኑ እውነቶች ማየት የሚቻለው ባጭሩ ምናልባት የሰላም ጉዳዮች በስፋት አንስታለች ውብርስትምና ባጭሩ ብናነሳው ብዬ ስላሰብኩ ነው። በተለይ ክልሉ ውስጥ ምንም ልማት እንደሌለ የጸጥታ ችግር ብቻ በስፋት ተንሰራፍቶ እንዳለ ለማሳየት የሚሞከሩ ድምፆች እዚህም እዚያም እናደምጣለን። ነገር ግን በክልሉ ያለው ተጨባጭ ሁኔታ ግን የሚያረጋግጥ አለመሆኑ ይታወቃል እና በክልል ውስጥ ያለው አሁን ላይ መንግስት በአንድ እጁ ሰላም እያስከበረ በሌላ እጁ ደግሞ ልማት እየሰራ ያለበትን ሁኔታ እንዴት ትመለከተዋለህ? አጠራር ግን እሱን እናንሳውና ይህን ጉዳይን እንጠቅልሉ። የምርጫ ጉዳይ ነው። በተወሰኑ አካባቢዎች ህዝቡ ተባብሮ ሰላሙን ባስከበረባቸው አካባቢዎች ፕሮጀክቶች ሳይቋረጡ በጊዜያቸው ይሄዷል። ለምሳሌ በሀይ ከተማ የተመለከት ነው፣ የትውልድ ፕሮጀክት የገበታ ለትውልድ ፕሮጀክት ምንም ሳይጓደል አሁን ፍጻሜው ላይ ደርሷል። ብዙ ፕሮጀክቶች ሰላም በመረጡ አካባቢዎች ላይ እንደተባለው መንግስት ሁለቱንም የዜጎችን ሰላም የመጠበቅ ኃላፊነቱን ለመወጣት ጥረት ያደርጋል። ግን ሰላም ደግሞ በጣም በፍጥነት እየሄደ ባለበት ልማትም አብሮ ፍጥነት ሲሄድ እናያለን። በተጎበኙ አካባቢዎች አንጻር የሆነም መረጋጋት አለ። ስለዚህ ፕሮጀክቶች አልቆሙ፣ ተማሪዎቹ ከትምህርታቸው አልተለዩም፣ የሌሎቹም ማህበረሰብ ተኮር ስራዎች እየቀጠሉ ነው። ስለዚህ የህዝቡ ምርጫ በልማቱ ሂደት ላይ ያለውን አስተዋጽኦ ያሳያል። መልካም። ስለዚህ እንደማጠቃለያ የምናነሳው መልካም ነው የሚሆነው ብዬ ማስበው እንግዲህ በክልሉ መንግስት ህግ ማስከበር ብቻ ሳይሆን ልማትንም እያሰፋ እየሄደ ስለመሆኑ በጎንደር የፋሲል አብያተ መንግስታትን ማየት እንችላለን። የጎንደርና የባህርዳር የባህር ዳር የኮሪደር ልማት ስራ እንዲሁ የውሃ ትራንስፖርት እንዲጀምር የጣናነሽ ሁለትን ማንሳት እንችላለን። የመገጭ መስኖ ፕሮጀክትም ለዚህ ተጠቃሽ ሆኖ ይመጣል እና መንግስት በክልሉ ማምጣት የሚፈልገውን ነገር በእነዚህ ስራዎች ውስጥ እያሳየን እንደሆነ መመልከት እንችላለን። በቅርቡ ምክትል ጠቅላይ ሚኒስትሩ ያስመረቁት የተለያዩ የኢንዱስትሪ ፕሮጀክቶችን ማንሳት እንችላለን እንችላል እና በደብረ ብርሃን። ስለዚህ እነዚህ ሁሉ ስራዎች መንግስት በክልሉ ማምጣት የሚፈልገውን ነገር ፍላጎቶቹን እያሳየ እንዳለ ያሳያል። የተሟላ ሰላም እስኪመጣ ግን አንዳንዶች መሰራት የለበትም ነገሮች ሁሉም ነገር ወደ ሰላም፣ ግጭቱን ወደ ማስቆም ወይም ደግሞ ሁሉም ነገር ወደ ጦር ግንባር በሚል ከዚህ ቀደም በምናስታውሰው የደርግ ስርዓት ውስጥ እንደዚህ አይነት ነገሮች እንዲመጡ የሚፈልጉ ኃይሎች አሉ። ነገር ግን ደግሞ መንግስት የአስተሳሰብ ለውጥ በማምጣት ሰላምን በአንድ እጅ በአንድ እጅ ደግሞ ልማትን የመስራት ፍላጎትን እያሳየ ነው። ህዝቡ ደግሞ እየነቃ ለመሆኑ እነዚህ ልማቶች አይን ገላጭ ሆነው እየተመለከትናቸው ናቸው እንገኛለን። ጥያቄዎቹም የህዝቡ በሰላማዊ መንገድ እንጂ በትጥቅ ትግል እንደማይመጣም ጭምር እየተገነዘበ መሆኑን በተለያየ መልኩ የምንመለከታቸው ነገሮች አሉ። እንደ ማጠቃለያ እንግዲህ በክልሉ ግጭት ብቻ ሳይሆን ያለው ልማት እንዳለ መንግስት እያሳየ ነው የሚገኘው። እየሰራቸው ያሉ ልማቶችም ለዚህ ማሳያ ሆነው መቅረብ ይችላሉ ግን መነሳት ያለበት ሁለቱም ነገር በጣም ኤክስፔንሲቭ እንደሆነ ይታወቃል። ውድ ናቸው። ልማትን መስራትም በጣም ውድ ነው። ህግ ማስከበርም በራሱ ውድ ነገር ነው። መንግስት እንግዲህ እንደ ሀገር ካለን ውስን ሀብት ላይ ነው እንግዲህ እነዚህ ሁለት ነገሮች ጎን ለጎን እያስኬደ የሚገኘውና ለዚህ መንግስት ልማታዊ አስተሳሰብ እንዳለው ማሳያ አድርገን ልናነሳው እንችላለን። ለማንኛውም ይሄን ጉዳይ እዚህ ጋር ገታ እናርገው። ውድ ተመልካቾቻችን እየተከታተላችሁ የምትገኙት ሀሳብ ላይ ነው ሀሳብ ላይ ወደ ሁለተኛ ጉዳይ ከመሸጋገሪያ በኋላ ይመለሳል።